ኢኒሺዬቲቮች የተፈጸሙን ያሉት ፍራፍሬ አለ። ይሄ የአጭር ጊዜ በልግ እየለማን ያለው በቆሎ እዚህ ጋር ለምቷል። ያለማ መሬት ከአራት ሄክታር በላይ አልምጥንም። እዚህ ግቢ እየለማን ያለው ማህበረሰብ ተሳትፎ በጣም እያደገ መጥቷል። መድረክ ነው። ይሄ መድረክ ደግሞ ያው መጀመር አለበት። ከተማ ነው፣ በጉብኝት ነው። በጉብኝት ደግሞ እኛ አለበት ብለን ያለው እዚህ ግቢ፣ ይሄን ግቢ አለበት ትምህርት ቤቶች አብዛኛውን ጊዜ የመሬት ሀብ የመልማት ጸጋ በርካታ ነው። እንደሚታዩት ነው። በጣም የተንጣለለ ማሳን ያለው ሳር ጫካ ነበር የነበረው ማለት ነው፣ ይሄ ግቢ። ስለዚህ በዚህ ሁለት ሶስት አመት እያጠበበ እያጠበበ ይሄ ግቢ አሁን በሚታዩት ደረጃ ከኋላችሁ የሚታዩት በተለይ በግብርናውም ይሁን በሌሎች ስራዎችም የሚሰሩ ስራዎች የሚዲያ ስራ ያስፈልገዋል። የሚዲያ ስራ የሚያስፈልገው ለምንድን ነው? ይሄንን በሚዲያ ያየ ሰው ምንድን ያለው እዚህ ትምህርት ቤት ብሎ፣ አርሶ አደር መጥቶ ያያልስ፣ መጥቶ ያያል። አርሶ አደር እዚህ መጥቶ ሲያይ በጓሮ ሄዶ ይተክላል። ስለዚህ አድቫንቴጅ አለው፣ ሚዲያ ስራ አድቫንቴጅ አለው። የህዝብ ግንኙነት ስራ ያስፈልጋል። የህዝብ ግንኙነት ስራ ከሌለ ስራው ተዳፍሎ ነው የሚቀረው። ከዚህ ግቢ አይወጣም ማለት ነው። ከዚህ ግቢ አይወጣም። ወደ አርሶ አደር መውጣት አለ። አርሶ አደር እጅ ይዘን አምጥተን የምናሳየው እንዳለ ሆኖ ግን የህዝብ ግንኙነት ስራ በሰራን ሰዓት አይቶ ምንድን ያለው እዚህ ትምህርት ቤት ብሎ ሲያልፉም ለማየት ይገባል። አንዳንድ ያስተዋደ ይሄን አይቶ ግን ሄዶ በጓሮ ይሰራል። አሁን 30 40 30 ሶስት አመት ተጠናቋል። ይሄ በ30 40 30 የተተከለ ነው። በዛ ፕሮግራም እንደ ክልል ተቀመጠ ነበር እንደ ሀገር ተቀመጠ ነበር። በሱ የተተከለ ነው። አጋጣሚ ሆኖ ደግሞ እዚህ ግቢ ላይ የደረቁ አቮካዶዎች ያሉ የተወሰኑ ናቸው። የደረቁት እዚህ ጋ ነበር አንደ ደረቀች መኖሩን ይሄ ክፍት የሚያሳይ ክፍት ቦታ አልቀረም፣ ያለ አልቀረም። እዛሽ ጋር ካለሽ ከዛ ከትርማንቱሪያው ወደዚህ ነው ሙሉ ተተከለ። በዛ በኩል ያለው ባንድ ነው። ሰብል የተቀየረ መሄድ መቻል አለበት ዘላቂ ገቢ እየፈጠረ መሄድ መቻል አለበት በሚል የተሰራ ነው ያለው። መምህራን ይሄው የሚታዩትን ጫካ መንጥረው ስኳር ድንች አለ ውስጡ ላይ ስትገቡ ታያላችሁ። ጎመን አለ፣ ቃሪያ አለ። ውስጡ ላይ ተከፋፍለው ነው ያሉት አቀየም ረሻድም ታዝም ልምድ እየሆነ መቷል እና ት ስተዋል የዘንድሮው በጣም ሰፊ ነው። በጣም የሚያምረው እያያችው ነው። ስለዚህ አጠቃላይ በኢኮኖሚ የሚደረጉ እንቅስቃሴዎች ባ ሱ ስትወጣ ማለት ነው። ከዚህኛው ቀጥሎ የሚወጣው ሁሉም አበባ ነው። ይሄ ሁሉም አበባ ነው የሚወጣው። ስለዚህ አሁን የአበባ ሰዓት ነው። ለዚህኛው አሁን ዝናብ የሚፈልግበት ሰዓት ነው። ሌች አስተማሪኋላ ከስራ ሰዓት ውጭ ግቢ ነው የሚሆኑ ራሳቸው ይቆጠቅጣሉ፣ ሰራተኛ ያሰራሉ። ለቤት ፍጆታ ከዚህ ቆርጠው ቆርጠው እየወሰዱ ነው ያሉት ማለት ነው። ስለዚህ ከዚህ የምንማረው ደማቱርፋት ላይ ባለችን ቁባት መሬት በየበራችን